እንደምን አሉ መምህር ተማሪዎች፣ ባለፈው ሳምንት የተማራችሁትን ታስታውሳላችሁ? ባልከሆን መምህር የተማሪዎችን ጥያቄ ይቀበሏቸው። አሰግናለሁ መምህር የሚለው ድምፅ፣ አንደኛ ይሄ ነበራል። ጋዜጠኛ ከመሆኔ በፊት እርግጠኛ ምን መሆን ትፈልግ ነበረ ብትይ ሰዓሊ ነው። የመጀመሪያ ፍላጎቴ ግን ስዕል እንድቀጥል ያላደረገኝ የእናቴና የአባቴ ተስፋ መቁረጥ ነው። ሚዲያው ላይ ወጥቶ ተስፋ የሚያወራውና ፊዚካል ያለው ተስፋዬ ሌላ ነው አይገርምሽ ይሄን ያደረገው እግዚአብሔር በነገራችን ለምንድን ነው እንደዚህ ያደረገው ምክንያት ስላለው እኮ ሬዲዮ ላይ ስትሰሚው ተስፋዬ ሌላ ነው አንዳንዶቹ እኮ ማመን እስኪ መታወቂያ ማሳየን የሚል ሰዎች በቃ ክብሩ መውሰድ ያለበት እግዚአብሔር ነው በቃ እሱ ዓላማ አለዋ የኢትዮጵያን ሚዲያ እየገደለው ነው እንጂ እያዳ ነው አይደለም እንዳልሽው ጥሩ የምንላቸው ጋዜጠኞች የሉም መታየትም አይፈልጉማ። ምክንያቱም ልባቸውና ነፍሳቸው የሚለው ፕሮፌሽናል ሙያ ነው። ያው በነገራችን ላይ በዚህ አጋጣሚ የብዕር ፖድካስት ተከታታዮች እንዲያውቁት የምፈልገው አንቂ ሰው አይደለም። የማነቃቃት ስራ አይደለም ሰራው የኖርኩበትን ነው። እኔ ምናገር ትክክለኛ አንዳንድ ጊዜ በተለያዩ ፖድካስቶች ላይ ቲክቶክ ላይ ዩቲዩብ ላይ እናነቃቃለን የሚባለው ነገር ይሄ የሚያነቡትን መጽሐፍ እየሰበኩን የሚነግሩ ነገር አይደለም። እኔ በዚህ አጋጣሚ በደንብ እንዲያውቁት የምፈልገው ትልቁ ቻሌንጅ ቲጂ ታቂ ከሆነ አምባሳደር ትያትር ቤት ደረጃ ነው። ሊፍት የለውም፣ 60 ደረጃ ነው። ሶስተኛ ፎቅ ነው። ሚሚ ደግሞ ደረጃውም ምቹ አይደለም፣ አባብ ነው፣ እንዲቀጥ ያለ ነው። አው ከባድ ነው። ክራንች ይዘሽ በነገራችን ላይ አንዱ ብሬስ ያልነገርኩሽ 3 ኪሎ ግራም የሚመዝን ይሄንን ግን ቻናል ወደ ቴሌቪዥን የማሳደግ ህልም አለኝ። የዩቲዩብ ቻናሉን ብቻ መስራት ብቻ አይደለም ፈልገው በኢትዮጵያ ታሪክ በአፍሪካ ታሪክ የመጀመሪያው አካል ጉዳተኞች ዜና የሚያነቡ ፕሮግራም የሚያዘጋጁ ተቀጣሪ ሆኖ ማየት እንፈልጋለን። እንግዲህ ቤተሰቦቼ ይድናል የሚለው ስለሆነ በውስጣቸው ያለው ኦፕራሲዮን ከተደረገ በኋላ የተሻለ እንቅስቃሴ ይኖረዋል፣ ይራመድልናል ነው የነሱ የሚጠብቁት። መጨረሻ ላይ ኦፕራሲዮን ይደረግ የሚለው ተወሰነ። ሁለት እግሮችን ኦፕራሲዮን አደረጉት፣ ግን ሌላ ተፈጠረ። በጣም ሌላ ትልቅ ስህተት፣ በቃ ይሄ ዳግመኛ የማይመለስ ዳግመኛ ሊስተካከል የማይችል ነገር ፈጠሩ። እግሮቼ ደም ፈሰሳቸው። በቃ እግሩ ደም ሲፈሳው ከጥቅም ውጭ ወጣ ማለት ነው። እግሬ ሰለለ። በቃ መድረክ መምራት ምናምን ለኔ ቀላል ሆነ። ባለቅስ ደስ ይለኛል እውነት